ሰላምታችን በያላችሁበት በት ይድረስ ብለናል። ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ እቆያለሁ። በቴክኒክና ሙያ ኮሌጆችና በኢንተርፕራይዞች የተሰሩ የምርምርና የቴክኖሎጂ ፈጠራ ስራዎች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 የኮምቦልቻ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ላሉ የህብረተሰብ ክፍሎች ሰርቶ ያስረከባቸው ቤቶች ሌሎች ከተሞች ተሞክረው የሚወስዱበት ተግባር መሆኑን የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሀመድ ተናገሩም። በከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች የተሰሩ የጋራ መኖሪያ ቤቶች ከፍተኛ የክልል የስራ ኃላፊዎች በተገኙበት ተመርቀው ለነዋሪዎች ርክክብ ተፈጽሟል። መስዑድ ጀማል ከተሞች እያደጉ በመጡ ቁጥር ነዋሪዎች የመኖሪያ ቤት ለማግኘት ይቸገራሉ። በተለይ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ይህ ጉዳይ አሳሳቢ ሆኖ ቆይቷል። በኮምቦልቻ ከተማ ይህን ችግር ለመቅረፍ ታስበው በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች የተሰሩ የጋራ መኖሪያ ቤቶች ከፍተኛ የክልል አመራሮች በተገኙበት ተመርቀዋል። አሚኮ ያነጋገራቸው ቤት የተረከቡ የህብረተሰብ ክፍሎች በተሰጣቸው ቤት መደሰታቸውን ገልጸዋል። ከዚህ ቀደም ምቹና አስተማማኝ ባልሆነ መጠለያ ውስጥ መቆየታቸውን ጠቅሰው አሁን ያገኙት ቤት እፎይታ እንደሚሰጣቸው ተናግረዋል። የኦርቶዶክስ ተዋሕዶ ሃይማኖት መሪ ነኝ፣ የምኖረው ግን በሙስሊም ቤት ነበረ። እሱም እየተባበረኝ ግለሰብ ነው። አምስት ዓመት በነጻ ተባብሮኛል። ነጻ ቤት ሰጥቶ ልጆችንም እኔንም ባለቤቴንም አይዟችሁ እያለ አንድ የሚያደርገንን ሁሉ ድጋፍ እየደገፈ እስከ አምስት ዓመት ድረስ ሲተባበረ ይቆይቷል። አሁን ግን የክፍለ ከተማው አመራር እንዲሁም ህዝቡ በሙሉ እኔን መልምሎ ችግሬን ተረድቶ ለዚህ ስራ ደረሰኝ ታላቅ ታላቅ ታላቅ ምስጋና አለኝ። ያው ከብዙ ፈተና እና ውጣ ውረድ በኋላ ለዚህ ደስታ ስላበቃሁ በጣም አመሰግናለሁ። እግዚአብሔርን አመሰግናለሁ። ለኔም በጣም ብዙ ውጣ ውረድ የለፉ ሰዎች አሉ። በጣም ተቸግሬ ሰዎች እየረዱኝ ምናምን ነገር ነው ያለሁት። አሁን በቃ ምንም በቃ የሚጎልብኝ ነገር እንደሌለ ነው አሁን የተረዳሁት። ምንም ደስታዬ ወደር የለው። ጎርፍ እየገባብን በጣም ችግር ነበረን። አሁን ግን ተመስገን። ከዚህ የበለጠ ምን እንፈልገን? እናመሰግናለን። የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሀመድ አሚን ዩሱፍ ከተሞች ሁሉንም ዜጎች መጥቀም የሚችል ስርዓት ሲገነቡ ፍቅርና ሰላምን ማምጣት ይችላሉ፣ እኛም ይህንኑ አምነን እየሰራን ነው ብለዋል። ዛሬ ወደ 36 አባወራዎችን ቤት ቁልፍ አስረክበናል። ደረጃቸውን የጠበቁ ሁሉ ነገር የተሟላላቸው ቤቶችን ነው ያስረከብነው። ዝቅተኛ ማብረሳ ናቸው። እንግዲህ ከተማ የሁሉም ነው። የአንድ የባለ ሀብቱ ወይም የመካከለኛ ነዋሪው ብቻ አይደለም። ዝቅተኛ ነዋሪውም የሚኖርበት የሚጠቀምበት የራሱ ሀገር ነው የራሱ ከተማ ነው። እና ይህ ከተማ ከሚያመነጨው ገቢ እሱም የድርሻውን ማገኘት አለበት ወይም መጠቀም አለበት። ይሄ ሲሆን ፍቅራችን፣ አንድነታችን እያደገ ስለሚሄድ፣ ይሄንን ከተማ አስተዳደሩ ከራሱ በጀትም ከባለ ሀብቶችም አስተባብሮ ነው የሰራ ነው። ዋናው ነገር ከተማ ሁሉንም ዜጎች መጥቀም የሚችል ስርዓት ሲመሰረት ነው ሰላም፣ ፍቅር፣ ምናም የሚኖረው እና አንዱ እየራበው አንዱ የበላ የሚኖርብ ሰላም ብሎ ማሰብ አይቻልም እና በሁሉም መስክ ተጠቃሚነትን ማረጋገጥ አለብን። የህብረተሰቡ የሚል ሀሳብ ያለን በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ኮምቦልቻ ለሌሎች ከተሞች ምሳሌ የሚሆን ስራ መስራቷን ጠቅሰው በዚህ መልካም ተግባር ላይ ተሳታፊ የሆኑትን አመስግነዋል። ኮምቦልቻ ላይ በአነስተኛ የኑሮ ደረጃ ለሚገኙ የህብረተሰብ ክፍሎች በርካታ ስራዎች እየተሰሩ ይገኛሉ። ከእነዚህ ውስጥ አንዱ የመኖሪያ ነው ቤት የመኖሪያ ቤት ግንባታ በሁሉም የክልላችን ከተሞች ለዝቅተኛ የኑሮ ደረጃ ላሉ የህብረተሰብ ክፍሎች የቤት ግንባታ ቢኖርም የኮምቦልቻን ግን ልዩ የሚያደርገው በጣም ስታንዳርዱ የተጠበቀና ለሌሎች ሪጂዮ ፖሊታን ከተሞች ሞዴል የሚሆን ቤት ነው። የዚህ አይነት በተለይም ደግሞ ለአነስተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች መንግስትና ባለሀብቶች በመተባበር መንግስትና የህብረተሰብ ክፍል በመተባበር ያለማው በጣም በከፍተኛ ጥራት ያለው ቤት ነው። ለዚህ ደግሞ ከተማ አስተዳደሩን ይሄን ለሰሩ አካላት ምስጋና ለማቅረብ ወዳለሁ እናንተም እንድታመሰግኑልኝ ይጠይቃሉ። በቀጣይም ለሌሎች አረአያ የሆነ ስራችሁን ሳታቋርጡ ቀጥሉ ሲሉም ዶክተር አህመድን መልእክት አስተላልፈዋል። የመንገድና ውሃ መሰረተ ልማት ጥያቄዎቻቸው እንዲመለሱላቸው በሰሜን ወሎ ዞን የፍላቂትና ገረገራ ከተማ ነዋሪዎች ጠየቁም። የነዋሪዎቹ ጥያቄ ተገቢ መሆኑን የጠቀሰው የፍላቂት ገረገራ ከተማ አስተዳደር በበኩሉ መሰረተ ልማቶቹን ለመገንባት ጥረት እንደሚያደርግ ገልጾ የአካባቢው ተወላጆችና ባለሀብቶች እንዲያግዙት ጥሪ አቅርቧል። መረጃውን ያደረሰን የመቄት ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ነው። እንደሚከተለው ይቀርባል። በሰሜን ወሎ ዞን የፍላቂት ገረገራ ከተማ አስተዳደር ከ2012 ጀምሮ ነዋሪዎችን በቤት ማህበር በማደራጀት የመኖሪያ ቤት ተጠቃሚ አድርጓል። ይሁን እንጂ ከተማ አስተዳደሩ በሰሜኑ ጦርነት ከፍተኛ ጉዳት ያስተናገደና የበጀት እጥረት ያለበት በመሆኑ ለነዋሪዎቹ የመሠረተ ልማት ዝርጋታ ማሟላት አልቻለም። አሁን ላይ በነዋሪዎች ላይ ከፍተኛ ችግር ሲያጋጥም የነበረው የጎርፍ ስጋት በመፈታቱ ደስተኛ መሆናቸውን ገልጸው ሌሎች መሠረተ ልማቶች እንዲሟልላቸውም ጠይቀዋል። የድርሻቸውን ለመወጣት ዝግጁ መሆናቸውን በመግለጽ 2012 ነው እዚጋር መኖር የጀመርኩት አጋቢውና ለመኖር አስቸጋሪ ሆኖብን የነበረው ለብዙ ሰዎች የሕይወት አደጋና የንብረት አደጋ ሆኖ የቆየው የውሃ ተፋሰስ ችግር ነበረ። እሱን የከተማ አስተዳደሩ ከ2012 ጀምረን ስንጠይቅ የቆየነውን አሁን ምላሽ በማግኘታችን እጅግ በጣም ተደስተናል። ውሃው በጣም ከባድ ነበር። ሆኖም ግን አሁን ያው በዚህ ዓመት ትንሽ የተሻለ ነው የምንለው። ይቺ ካናል መጀመሯ ቢያንስ እንኳን የተወሰኑ ግለሰቦችን ትታደጋል ብለን እናስባለን። ያው አዲስ ምሪት እንደመሆኑ መጠን በርካታ የሆኑ ችግሮች አሉበት። ከእስከ ዛሬው ደግሞ አሁን ይሻላል። ምክንያቱም ቢያንስ ውሃው ጠቅለል ብሎ እንግዲህ ወደዛ የሚወርድ ከሆነ ያው ታች ያሉት ደግሞ ወንዶቻችን ያጠቃብናል እንጂ ቢያንስ እዚ አካባቢ ያለው የተወሰነ ትንሽ መውጫ እናገኛለን ብለን ተስፋ አለን። እንደ መንገድ መብራት እና ሌሎችንም ያው ለእኛ ሊያደርስ ይገባል። ከእኛ የሚጠበቀውን የድርሻችን መወጣት እንዳለብን ስምምን ላይ ደርሰን ወደ ተግባር የገባንበት ሁኔታ አለ። የእኛን አቅም በማይጎዳ መልኩ የተወሰነ ነገር ኮንትሪት እያደረግነ ልማቱ ያው ሊፋጠልን ይገባል የሚል ሀሳብ አለ። የከተማ አስተዳደሩ ከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ ሳላምላክ ማዱ ባለው አነስተኛ በጀት የማህበረሰቡን ጥያቄ ለመመለስ ጥረት እየተደረገ ነው ብለዋል። ከ25 ሚሊዮን ብር በላይ በጀት ይዘን መሰረተ ልማቶችን በመስራት ላይ ነው የምንገኘው። በተለይ የውሃ መፋሰሻ ካናልን በተመለከተ እየሰራን እንገኛለን። ጠጠር መንገዶችን በቅድ ይዘን ስራዎችን የምንሰራ በት ሁኔታ አለ። ኮብልስቶኖችም ደግሞ በባለፈው ዓመት የተጀመሩ የኮብልስቶን መንገዶችን እሱን የመጨረስ እቅድ ይዘን እሱም ኦልሞስት ወደ አንድ ኪሎ ሜትር አካባቢ ላይ ለመስራት አቀደን ፕሮሰስ ላይ እንገኛለን። የነዋሪዎቹ ጥያቄ ተገቢ መሆኑን የገለጹት የከተማ አስተዳደሩ ከንቲባ አንድ በት ተስፋዬ የማህበረሰቡን ጥያቄ ለመመለስ በቂ ባይሆንም አፋጣኝ ምላሽ የሚያስፈልጋቸውን ጥያቄዎች ለመመለስ ጥረት እየተደረገ ነው ብለዋል። ልማት የማህበረሰቡ ጥያቄ ሰላም የማህበረሰቡ ጥያቄ ስለሆነ ልማት ደግሞ ለሰላማችን አንዱና ዋናው መሰረት ስለሆነ አምስት ፕሮጀክቶችን እንገነባለን። ሁለቱ የመንገድ ስራ ናቸው፣ ሶስቱ ደግሞ የካናል ወይም የውሃ መፋሰሻ ካናል ግንባታ ነው ማለት ነው። በዚህ ላይ ማህበረሰባችን ከምንም በላይ አቅም ሁኖን ጉልበት ሁኖን እያገዘን ያለው ይሄ ተጠናክረው መቀጠል አለበት። አካባቢው በሰሜኑ ጦርነት ከፍተኛ ጉዳት የደረሰበት መሆኑን ያነሱት ከንቲባው፣ አካባቢውን ለማልማትም ሆነ የማህበረሰቡን ጥያቄ ለመመለስ የአካባቢ ተወላጆችና ሌሎች ኢትዮጵያውያን ድጋፍ እንዲያደርጉም ጥሪ አድርገዋል። መቄትና አካባቢው የተወለዱ ልጆች በሌላ አካባቢ የሚኖሩ ትውልደ ኢትዮጵያውያን በጦርነቱ እጅግ በጣም አስከፊ ጉዳት የደረሰበት አካባቢ ከመሆኑ ጋር ተያይዞ መጥተው አካባቢያቸውን በማልማት እንዲተባበሩን የውሃ በጣም ከፍተኛ ችግር ነው ያለብን፣ የንጹህ መጠጥ ውሃ እሱ ላይ ድጋፍ እንዲያደርጉልን እንዲተባበሩን ጥሪ ለማስተላለፍ ነው። የተወደዳችሁ ተመልካቾቻችን ለአብሮነታችሁ እጅግ እናመሰግናለን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ